ሌላ ስሜት ውስጥ ወይም ደግሞ ሌላ ነገር ውስጥ ከምን ገባ አይውል፣ መጀመሪያ መጨረስ ያለብን ነገር መጨረስ ያለብን ላይ ጉዳይ ስላለ አትሄድም። አብርሽ፣ ለምን አታወራትም? ቆይ ስተረጋጋ። ምን አውራት? በቃ ምን ተማራት፣ ትፈልገው ነገር ስማት። በቃ ዝም በል አንተ። ምን ማውራት ነገር መጀመሪያ ስነ ስርዓት አንድ ቀን

ትክክል መስለ ነው እንዴ የምትታየው? ወይም ለአንተ የሚታይ እንደዛ ነው እንዴ? እሺ፣ ምን ላርግልሻው? ምን አጣሽ? ምንም አታርግልኝም፣ ምንምም አልፈልግም። ነገር ግን ያጨረስነው ነገር አለ። ያኔ ስንጨርስ መሄድ ትችላለህ፣ አሁን ግን መሄድ አትችልም። ቋንቋ ነው ማስረዳ። አብራት በቃ